እና በእኔ ላይ ነው እሩታን የሚያስረገዛት። እና ብዙ መረጃዎች አሉኝ፣ በታጀራ ላይ በጣም ብዙ ያሳለፍናቸው ነገሮች አሉና ማያምን የማይቀበል ከሆነ ይህንን መረጃ አወጣለሁ። ሰላም ቤተሰቦቼ፣ እንደምናችሁ። አንድ ወቅት ከአብርሽ ጋር ግንኙነት ነበረን። እኔም ብዙ አላወራም እንጂ እኔንም ጎርቶኛል። አስረግዞኝ እኔ ነበረ ፍትህ፣ ፍትህ፣ ለአብርሽ ፍትህ። እኔ በቃ ከዚህ በኋላ ለአብርሽ ነው የምቆመው። ፍትህ ለአብርሽ ማለቴን አላቆምም። አልበዛም እንዴ፣ አልበዛም ወይ ወገን? ይሄ ነገር እንዴት ነው? ወዴት ወዴት እየሄደ ነው? ሰላም፣ ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ደና ናችሁ ሆይ አለውን? እግዚአብሔር ይመስገን ደና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ሕዝባችን እንዲጠብቅልን ሁላችን በየሃይማኖታችን እንጸል እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደረጉ የደወል ምልክቷን በምርጫ ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት ወይም ደግሞ ይሄ ነገር እንዲቆም ከዚህ በኋላ የእኛ ድርሻና ሚና መወጣት አለብን ብዬ አስባለሁኝ። ሴቶቹ በሙሉ ረከሱ። የእውነት አሁንስ በዛ። በጣም አንዳንዴ ማረም ሲበዛ ይመራል እንዴ። ምነው የሌላ አይዲያ የለም እንዴ? ሌላ የምሰሩበት ነገር የለም እንዴ? ምንድን ነው እንደዚህ እረክሳችሁ የምታረክሱን እንዴ? ሴትነት እኮ በራሱ ክብር ነው። የእውነቴን ነው የምነግራችሁ። ይህ እኮ ሚዲያ ላይ የምታመጡት ነገር እኮ ዛሬ የሚታይላችሁ ዛሬ አይዞሽ በርቺ ብትባሉ እንኳን ራሱ ነገ ላይ ተጽዕኖ ይፈጥራል ህይወታችሁ ላይ። ለምንድን ነው ይሄ ማስተዋል ያቃታችሁ? ለምንድን ነው ወደ ራሳችሁ መመለስ ያቃታችሁ እንዴ? ነፂ ብትመጣ እኮ ሪል ላይፏ ስለነበረ ያለፈችበትን ታሪክ እያሳየች ስለሆነ ነው። እኔ አይዞሽ በርቺ ለማለት የተገደድኩ እንጂ ስራዋ ጥሩ ሆኖ አይደለም። እውነት ለመናገር ግን እውነተኛ ህይወቷ ስለነበረ አሁን ላይ ያ ነገር ሲያልፍ በድራማ መልክ መጥተው ልታድግ ስለተፈለገ ኦኬ ብዬ ተቀብያለሁኝ፣ ደግፊያታለሁኝ። በደራሽ መንገድ ነው ብዬ፣ እንዳንቺ ግን በድራማ አይደለም ኖ። አሁን ያንቺ ድራማ ነው ጨራሽ ሆኖ ህይወት ውስጥም የለሽም። ህፃን ነሽ፣ ወጣት ነሽ፣ ልጅ ነሽ። ከአንቺ ገና ብዙ ነገር ይጠበቃል። ብዙ ነገር መስራት ትችያለሽ። ዩቲዩብ ከፍተሽ መስራት ከፈለግሽ እኮ ግዴታ አንድ ወንድ ላይ ተለጥፋችሁ ወይ ደግሞ አንድ ወንድ። ኧረ እናንተ ፈሩ! እንዲምን አይነት ትውልድ ነው የመጣብን? ጌታ ሆይ! እውነት ቡታጅራ ላይ ያላችሁ ብትል ይሄን ነገር ኃይል ብላችሁ ልታስቆሙ ይገባል። በአጠቃላይ ሃገሪቷ በመጥፎ ነገር እየተጠራች ነው ያለችው። በጥቂት ሰዎች በመጥፎ ነገር እየተጠራች ነው ያለችው። እኔ እስከዛሬ ማቃቸው የሚታገሉ ለስራ የሚቆሙ ጎበዝ ጀግኖች ነበሩ የነበሩበት። አሁን ላይ ግን የሚመጡ ወጣቶች በሙሉ ስራቸው ሆይ ረከሰ። በቃ ሴት ልጅ ቀርቶ የሰው ልጅ ሊሆነው የማይችለውን ነገር ነው እያደረጉ ያሉት። እውነት ነው የምነግራቸው። እኔ አሁን ላይ እየቀለድኩ አይደለም፣ ሲሪየስ ነው የማወራው። ኢቭን አብርሽ ራሱ በዚህ ነገር ላይ አሁንም ድጋሜ በባለፈው ተናግሯል። እውነት ለመናገር ይቺን ነገር አስባችሁ እንደሆነ አሁን ተረዳሁኝ። ገና ሌላም ትመጣለች ሲል የሆነ ነገር እንደሚፈጠር ጠብቄ ነበረ። በደህናው አይደለም ከነፂ ጋር ቶሎ ያበቃው ማለት ነው። ነፂን ደግሞ አሁን ጓደኞቿ ደግሞ ጎርታታል ብድላታል እያለ ማን ነው ምናምን የሚባለው ልጅ ቪዲዮ ሰርቶ ነበረ። ገባችሁ? ቆይ ትንሽ ላስገባላችሁ እና እኔው ነፃነት ላይ ያጠፋባት ጥፋት አለ። ነፃነት ያደረጋት ነገር አለ። ነፃነትን ያ ነገር እውነት ወጣላት። አቋን ታገኝ እያለለት ቀርቶ አብርሃም ስብር ብሯን አውቶታል። ስብር ብሯ ማለት ነው ነፃነት። ነፃነትን ተዋት፣ አትጉዳት አንተ ደግሞ ዝም ብለህ እንደ እንትን ወደ ኋላ ወደ ኋላ የምትመለሰው ነገር አለ። እንደ የራስን ስራ አይዲ ቀይር፣ በቃ ከላስ ሰማን ሰማን ሰማን። አሁን እነዚህ ገዳም ገብታለች፣ በቃ ገዳም ገባች። ንስሐ ገብታ ትመጣለች በሰራችው ነገር። ያ ማለት ትልቅ ሰው ናት፣ እውነት ለመናገር ለእኔ ትልቅ ሰው ናት ማለት። በድራማው መካከል ሁሉም ዩቲዩበር ይምላል፣ ብዙ ነገር ይናገራል። ስለዚህ በዛ በሰራችው ነገር ተጸጽታ ንስሐ ገብታ ስትመጣ ሌላ አዲስ ነገር የራሷን ነገር ነው ይዛ እንድትመጣ የምንፈልገው እንጂ መልሳ እዚህ ጭቃ ነገር ውስጥ ከገባች እውነት ለመናገር እኔ ሰብስክራይቤን አነሳለሁ። እኔ ማንንም ልውደድ ኔ ማለት ሲጀምር ሰው አልጠላም። እኔ አንድ አስረግጬ የምነግራችሁ ነገር ምናልባት የሚሰሩትን ተግባር ነው የምጠላው። ስለዚህ የሁሉም ሰው ሰብስክራይበር ናቸው። እኔ አብርሽን ብፈተፍት ሮታን ብፈተፍት ብናገር ሰብስክራይብ አንስቼ ወይ ደግሞ ሰብስክራይብ ስላደረግ አይደለም። እውነት ለመናገር ሁሉም እንዲያድጉ፣ እንዲለወጡ እፈልጋለሁ። እኛም ዩቲበር አይደለን። እኛም እንድንለወጥ ስለምፈልግ ማለት ነው። በእነሱ ስለሰራን አይደል እየተለወጥን ያለነው። እነሱም ደግሞ እንደዛው እንዲለወጡ እፈልጋለሁኝ እና አንዳንድ ጊዜ ዩቱበሮችን ስንፈተፍት የተቃራኒ ፓርቲ ለምሳሌ እኔ ፍቅር ከሆነ የምደግፈው የአብርሃም ደጋፊ ወይም የሩታ ደጋፊ የሆነ ሊከፋቸውና መተው ሊናገሩ ይችላሉ። ግን እኛ ዩቱበሮችንን የዩቱበርን ባህሪ ደግሞ ኦዲንስ አያቅም ነው እያልኳቸው ያለሁት እውነት ለመናገር አሁን እነዚህ እያንዳንዳቸው የሚሰሩት ነገር የእያንዳንዱ ዩቱበር አስተማሪ ነገርም አለው አላስተማሪ ነገሮችም አሉት። እውነት ለመናገር ማለት ነው ሁሉም የየራሱ ድክመት አለው። ሁሉም የየራሱ ጥንካሬ አለው። አስረግጬ የምነግራችሁ ነገር ቢኖር ማለት ነው። ነገር ግን አንዳንድ ጊዜ ለቱ ትውልድ የሚቀመጥና የማይቀመጥ ነገር መለየት አለብን። በቃ እናንተ ምቹ ቦታ ላይ ነው ያላችሁት፣ ምቹ ሀገር ላይ ነው ያላችሁት። በራሳችሁ ነገር የራሳችሁን ስራ መስራት ትችላላችሁ። አብራችሁ በህብረት መስራታችሁ በጣም ያኮራኛል። እኔ ቡታጅሮች ጀግኖች ናችሁ ለእኔ። ግን አሁን ላይ እያመጣችሁት ያላችሁት ነገር ትውልድ የሚገድል በጣም የሚያስጠላ ነገር ነው። ፕሊስ ፕሊስ፣ በተለይ አብርሽ እንደዚህ አይነቱን ነገር ልታበቃ ይገባል። በቃ ትውልድ ይገላል። እውነቴን ነው የምነግረው። ምናልባት አሁን ብዙዎች ምንድን ነው የስሩ ስራ ነው የእኛ ጀግኖች ልትሉ ይችላላችሁ። ኖ ለእናንተ ምንም ላይሆን ይችላል። ለእነሱ ግን የጠባሳ ነው፣ ታሪክ ነው፣ የሚቀመጥ ታሪክ ነው። የእነሱ ልጆች የሚያፍሩበት ነገር መሆን የለበትም ነው እያልኳቸው ያላችሁት። እና እንደዚህ አይነቱን ነገር እስቶፕ በቃ አቁሙ ልትሉ ይገባል። እውነት ወዳድ፣ እውነት ኦዲየንስ፣ እውነት ተመልካች ከሆናችሁ ይህን ነገር አስቆሙ። አለበለዛ በቃ የኢትዮጵያ ባልታዛር ሆኖ ሊቀር ነው አብርሽ በተግባር ላይኖርበት ይችላል ያን ነገር ግን ቪዲዮ ላይ የምናየው ነው የሰው ልጅ የሚያምነው እኛ ጊዜ አይደለም ልብና ኩላሊት የምንመረምረው ገባችሁ ስለዚህ ይሄ ነገር ጠቃሚ ነገር የለውም ስሩ በህብረት ግን ደግሞ በፕራንክ መልክ ብታመጡት ይሻላል እንደዚህ ዝልዝል ያለ የተንዘላዘለ ነገር ከምታደርጉት ማለት ነው እና አንቺ ልጅ እኔ የምመክርሽ ነገር ወደ ራስሽ ተመለሽ ይሄ ነገር ምንም አይጠቅምሽ ምን ስጀመር በራስ ቻናል በማን ቻናል እንደለቀቅሽ አላቅም ቻናሉን እንዲሁ ነው የማውቀው ግን ደግሞ መጀመሪያ አንቺ ዩቱብ ለመክፈት ስታስቢ ምን ይዤ ልምጣ የሚለውን ነገር ማሰብ ወይም ደግሞ ከራሳችሁ ህይወት ተሞክሮ አስረገዘኝ ብለሽ ስትመጭ አሁን እንዲ አይከብድሽም? ልጃ ብለሽ ስትመጭ አይከብድሽም? አሁን ወደፊት አንቺ ትዳር ይዘሽ ወልደሽ እውነት ይህንን አይተው የሚያምኑሽ መስሎሻል? ወላ ልጅሽ ወላ ባልሽ አያምኑሽም እኮ ሐቢብቲ ወይ ጥለሽ ነው ወይ አስወርደሽ ነው ነው የምትባዩ። እኔ ዩቱበርን በፈተፈትኩ በሌለሁበት እንኳን እኔ ራሱ ስንት ተባልኩኝ። ስንት አንቺ ምንትስ፣ አንቺ ምንትስ፣ አን ምንትስ በዛኛው ቻናሌ የማትወርዱብኝ ሰዎች የላችሁ መጥፎ ምጽፎ። በዚህ አጋጣሚ እጃችሁን ቆርጥ ማት ይዘዝበት ሌላ ምንም አልላችሁም። ጥሩ ነገር እንኳን መጽሐፍ ቢያቅታችሁ ቢያንስ ስክሮል አርጋችሁ ማለፍ። እኔ አሁን ከሩት አደጋፊ በጣም ማደንቀት ላቭ የምትባል ልጅ የሩቷን ፕሮፋይል ያደረገች አንድ ቀን ክፉ ቃል ወጥቷት አያውቅም አብርሽንም ስንጨፈጭፈው ሩታንም ስንጨፈጭፋት እነ ፍቅርንም ስንደግፍ መታ ድራማ እኮ ነው የምትለው እንደሱ አይነቷን ያብዛልን የእውነት ቃል የለኝም የምን ላንቺ ማለት ነው ከየ ሁሉም ግሩፕ መጥፎ ባህርይ ያላቸው ሰዎች አሉ፣ ጥሩ ባህርይ ያላቸው ሰዎች አሉ። ግን ዩቲበሮች ላይ አትስከሩብን ነው እያልኳቸው ያለች። ዩቲበሮች ላይ በጣም የወጣ ነገር አሁን ለምሳሌ የሚቀናባበር ነገር መጥፎ ነገሮች የሚያደርጉት እነሱ በጣም ነው በጣም ልንጸየፋቸው ይገባል። እውነት ነው። ከዛ ውጭ ግን እንደኔ ቪዲዮውን አይቶ መጥቶ አብርሽ እንዲናት ሩታ እንዲናት ፍቅር እንዲናት ፉ እንዲናት ለሚሉት መጥፎ ነገር ባጽፉ ደስ ይለኛል። ምክንያቱም እኛ የፈተፈት ነው ነው እነሱ ጋር ሄዶ ከፍ የሚለው ወይ ደግሞ ቪው የሚያመጣው ወይ ደግሞ አይዲያ የሚፈጥርላቸው የእኛ የትናንሽ ዩቲበሮች ንግግር ነው እያልኳችሁ ነው ያለሁት። ስለዚህ አንቺ ልጅ አደብ ግዢ። ነፂ ደግሞ ከዚህ በኋላ ስትመለስ በራሷ ነገር እንድትመጣ ነው የምፈልገው እኔ በበኩሌ። እናንተም ደግሞ ሀሳባችሁን በኮሜንት ጻፉላት። በጣም ነው ደስ ያለኝ እውነት ለመናገር አንዳንድ ሰው መጥፎ ነገር ሰርቶ ቶሎ ስብር ሲል ደስ ይለኛል። ከዛ ደግሞ እዛ በተለይ ኮሜንት ላይ ኦርቶዶክስ ሆናችሁ እሷ ቤተክርስቲያን ሊሄድ ነው ብላ በሰራችሁ የተሳለቃችሁ ወደ ልቦናችሁ ተመለሱ። ምናልባት የመጀመሪያ ስራ ሊያበሳጫችሁ ይችላል፣ ግን ደግሞ እውነት ነው። ይች ልጅ እውነት ተሰብራ ሄዳ ይሆናል። ድራማ ነው የተሰራው። ድራማው ግን ጥሩ አልነበረም። ግን ያ ነገር ጸጽቷት መስራት አልነበረብኝም ብላ ሊሆን ይችላል። ሊሄደችው እኛ የእሷ ማድረግ የማንችለውን ነገር እሷ ስታደርገው ጣት መጠቆም አለብን ብዬ አላስብም። ስለዚህ እግዚአብሔር በዛው ልቦናን እንዳይቀይረው። እንደው ኢቭን ለእኛ ምንድጸል ነው መናገር ያለብን እንጂ እንደዚህ ማሽሟጠጥ እንትን ማለት ምናምን የአንዱ ደጋፊ የሆናችሁ አይጠበቅም፣ ከኛ ከኦርቶዶክሳውያን በተለይ። ለማንኛውም ወደ ራሳችን እንመለሱላችንም ቪዲዮ ላይ ሰብስክራይብ አድርጉ። ለዚች ልጅ አድርሱልኝ፣ አደብ ግዢ ብላችሁ። ገና ጩጭ ነሽ፣ ሕጻን ሰርተሽ ብይ። እንደዚህ በጸያፊ ነገሮች አትምጪ። ለማንኛውም ወዳችኋለሁ። ኮፒ ሊንክ አርጉልኝ። መልካም ጊዜ። ቻውቻው